ዝናኔ እኔ እንዳስያዝኩት ቢያውቅ ዝም ብሎ የሚቀመጥ ይመስልሃል? የትም ብገባ አይለቀኝም። እኔ ሉላን ወስጄበት እየኖርኩ ምን አልመጣም የተው ከመሳሌ በጣም ተሳስተሃል። መቀበሪያህን አርቆ እየቆፈረልን ተይው፣ እሱ ምንም አያመጣው። እንግዲህ እድሜ ካለን እስኪ እናያለን። እሺ ቢያንስ ትንሽ ቀንሽል። እሺ ምን ይልጋለ። የት ነበርሽ? ምን ስታደርጊ ነበር? በቃ በናትህ ዝና፣ አንተ ስለራስህ አደል የምታስበው። አንተ ጋር የሚያገናኙ ነገር ምንም የላ? እየዋሸሽ ከሆነ ማለት ምን ሊፈጠር እንደሚችል አልነግርሽም። ችግር የለውም ዝና፣ መስማት የምትፈልገውን እነግርሃለሁ። አሁን ግን በቃ ዝነብያ ዘና እንበል በቃ ማህሌት በስከ መጨረሻም ከታገተችበት እንድትለቀቅ ተደርጓል። ይህንን ያደረጉበት ደግሞ መድብልና ሞገሴ አውቀው ለራሳቸው ስራ እንዲያመቻቸው በመፈለግ ነበረ። ማለትም ወይዘሮ ማህሌት ከዛው ከእገታ እንዳለች እንድትወጣና ዝናን ለመያዝ እንድትተባበር ቢጠይቋትም እርሷ ግን ቤቱን በስሜ አዙርልኝና እሺ እደራደራለሁ ብላለች። መድብል የመሀሌት ጥያቄ በጣም አስደንግጦታል። መቼም ቢሆን ሊሆን አይችልም። ሞገሴ ግን ግድ የለህም ከዚህ ቤት ትውጣና ከዛም ዝና እንዲያዝ ከረዳችንን በኋላ እርሷን መልሰን አጣብቅኝ ውስጥ የምንከትበት ነገር ቀላል ነውና ምንም ነገር አትጨነቅ በማለት ነግሮታል። ይህን መድብል በማይሆነውማ አይሆንም፣ አልደራደርም። የቤቱን ጉዳይ ምንም ነገር እንዳታስብና ቢሆን ሊሆንላት እንደማይችል እንቅጩን አሁን ላይ ማወቅ አለባት ይላታል። እንግዳውስ ማህሌት ገንዘብ ትወዳለችና በገንዘብ እንደራደራት እያሉም ተመካከሩ። በስተ መጨረሻም ወይዘሮ ማህሌት አሁኑን ከሻ አምስት መቶ ሺ ብር ትሰጡኝ ከሆነ እናንተ እየጠየቃችሁኝን ማድረግ እችላለሁ እያለችም ለመደራደር ፈቃደኛ እንደሆነችም ተናገረች። ሞገሴ ሀብት ንብረቱ በእግድ ላይ ስላለ አሁን ላይ እንኳን አምስት መቶ ሺ ብር ይቅርና ምንም ነገር እንደሌለው ይናገራል። እንግዳውስ እንደዛ ከሌለህ መቶ ሺ ብር አሁኑን ስጠኝ አለችው። በመቶ ሺህ ብር ተስማምተው ዝናን እንዲያዝ ማድረግ እንዳለባትም ተመካከሩ። ከታሰረችበትም እንድትለቀቅ ተደረገ። በስከ መጨረሻም ከዝና ጋር ተገናኝተው በላይ በላይ እንዲጠጣና እንዲሰክር አደረገችው። ድብልና ሞገሴም ይህንን አጋጣሚ በጉጉት ሲጠባበቁት ነበረ። በስከ መጨረሻም ያሰቡት ሆነላቸው። ዝና ጥንብዝ ብሎ ሰከረ። ራሱን መቆጣጠር የማይችልበት ሚዛኑን ስቶ የሚሄድ ጀግናው ነው ያበበ ደመሳ ልጅም ጉድ ሆነ። እንግዲህ ጠንቀቅ በል ሞገሴ፣ ወንድ ወንድ ይውጣህ ከፍርሃት ወጥተህ አሁን ጀግ እንበል ልብህን አደንድን እያለም ክንዳቸውን ፈርጠም እያደረጉ ዝናን ለመያዝ ዝግጅት ላይ ናቸው። ተሳክቶላቸው ቁጥጥራቸው ስር አውለውት ይሆን? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰማኒያ አራት እንደቀጠለ ነው አሁንም ብሩኬ በፍለጋ ነው። እንግዲህ ብሩኬ እስከ አሁን መገኘት አልቻለም። ያው ድራማው እንዲረዝም ከተፈለገ አንጻር ነው እንጂ ብሩኬ ይህን ያል ጠፍቶ ባልቀረ ነበር። ለማንኛውም ብሩኬ ለምን ምሳሌ ድራማን አቋረጠ? እንዴትስ እስካሁን ከድራማው መቀላቀል አልቻለም? እንግዲህ ብዙ ፓርቶችን ያለ ብሩኬ ነው መሰራት የተቻለው። ፋቱስ እንዴት ሩቅ ሆነ? ዝናን ለመያዝስ ይህን ያላስቸጋሪ የሆነበት ምክንያት ምን ሊሆን ይችላል? በእርግጥ ዝና አስፈሪ እንደሆነ ለሞገሴ ብቻ ሳይሆን ለመድብልም ቢሆን የሚያስበው እጅግ በጣም አደገኛ እንደሆነ ነው። ለዚህ ነው እንግዲህ አንዴ በመድኒት ደንዝዞ፣ አንድ ጊዜ ሰክሮ እያሉ የተለያዩ ምክንያቶችን እየፈለጉ ያሉ መጀመሪያው ሙከራቸው ኤፍራታ መድኃኒቱን ወስዳ እንድትደነዝዝ በመደረጉ የከሸፈባቸው ሲሆን ቀጣዩ ሙከራቸው አሁን ከማህሌት ጋር እየጀመሩት ነው። በእርግጥ የዝና ስካር የተሳካላቸው ሲሆን ቁጥጥራቸው ስር ለመዋል ግን አሁንም ሌላ ሂደት አስፈልጓቸዋል። ማህሌት በእገታ ላይ እንደሰነበተችና እህቷ ኤፍራታ ይህ ማህሌት አድራሻ እንደጠፋባት ሁላችንም የተመለከትነው ነው ነገር ነው። ካሁን አሁን ልቀቁኝ እያለች እየተማጸነች፣ ወይዘሮ ማህሌት ከዛ የምትበላውና የምትጠጣው እየተወረወረላት፣ አንዳንድም ደግሞ መድበል ስሜታዊ ሲሆን ምግብ እንኳን እስከ መከልከል ደረጃ የደረሰችበት አጋጣሚ ነበረ። ማህሌት ከዛ አስፈሪነቷና ከክብሯ ወርዳ አሁን አልባሌ ሰው ሆና አረፈችው። ለማንኛውም አላርፍ ያለጣት ነውና ነገሩ ማህሌት ክፋቷ በጣም በብዙ ዋጋ አስከፍሏታል። ቢሆንም ግን ኃይለኝነቷ እጆቿና እግሮቿ ታስረው እንኳና ለተንኮል አላረፈችም። እገታ ላይ ሆና ሰው ወደ እስከ ማግኘት እንዲሁም ደግሞ ከእገታ ስትወጣ በመጀመሪያ የምትበቀላቸውን ሰዎች ቁጥር አንድ እያለች የመደበችበት ማጋጣሚ ነበረ። ወደ እዛች ጠባብ ክፍል የማህሌት ታግቶ መቆየት ምንም ለውጥ የሚያመጣው ነገር እስከሌለ ድረስ ማህሌት ወጥታ እርሷን እንደ መረጃ ቢጠቀሙባት የተሻለ ነገር እንደሆነ ከሞገሴ ጋር ተመካክረዋል። ማህሌትን ምንድነው የምትፈልጊው? የምትፈልጊው ነገር ይደረግልሽና ዝናን እንድንይዘው ተባበሪን እያሉም ጠይቀዋታል። እሷም ልትተባበራቸው ተባበራቸው የምትችለው እስካሁን ዋጋ የከፈለችበትን ማለትም ብዙ የክፋት መንገዶችን የተጓዘችበት ዋነኛው ምክንያት የቤቱ ነገር ነውና ና ቤቱ በስሜ እስከዞረልኝ ድረስ ምንም ነገር ላደርግ ዝግጁ ነኝ በማለት ስርጣቷም ልትፈርምላቸው እንደምትፈልግም ነግራቸዋለች። መድበል በፍጹም የወንድሜን ቤትማ መደራደሪያ አድርጌ ይህንን እንደ ሀሳብ አላቀርብም። ይህ ከሚሆን ሞቴን እመርጣለሁ ብሏል። እንግዲ ውስጥ በገንዘብ እንደራደራት ያው ማህሌት ገንዘብ አይታጠግብምና የሆነ ገንዘብ እንሰጥሽና ከዛም ዝናን እንድንይዝ እንርዳሽን በላት እያለም ሞገሴ የራሱን ሀሳብ አምጥቷል። በዚህ ሀሳብ ሁለታቸውም ተስማምተዋል። አጅሬት ግን የጠየቀችው ወደ ሆነው አምስት መቶ ሺህ ብር ቁጭ እንዲያደርጉላት ነበረ። ይህ አምስት መቶ ሺህ ብር ከየት ነው ተቆጥሮ ሊመጣላት የሚችለው? የሞገሴ ንብረት ከዝና ጋር ተባብራ ካስያዘችበት በኋላ አሁን አምስት መቶ ሺህ ብር ስጠኝ አይከብድም። ማህሌት ግን ራስ ለምን ተሰራ ይላሉ፣ ለማሰብ ነው። ለማንኛውም የማህሌት አስተሳሰብ ይህ የነበረ፣ በጭራሽ ግን ሊሳካላት አልቻለም። ርሻን በመቶ ሺህ ብር እንዲደራደሩ ሆኗል። ያንን መቶ ሺህ ብር ይዛ ከወጣች በኋላ ከዝና ጋር ነበር የተገናኘችው። ድብል ኤፍራታን እንደ መረጃ ታስፈልገናለች በማለት እየቀረባት መምጣቱ ወደ ፍቅር እያዘነበለበት መጥቷል። ለሞገሴ ይህን ነገር አማክሮታል። ሞገሴ እንዴት ሊሆን ይችላል፣ ስንት ሴቶች ባሉበት ሀገር እሷን እንዴት መረትክ ብለውታል? ሲቀርቧት እጅግ በጣም ደስ የሚል ነገር አላት። የአውህቷን አሳልፋ መስጠቷ ይህ ነገር ባያስደስተኝም ፍቅር ግን በየትኛው ማጋጣሚ እንደሚፈጠር አውቃለሁ። ትክክለኛ ፍቅር ይሆን አይሆን የማውቀው ነገር የለም። እኔ ከሴቶች እርቄ እድሜን በሙሉ በእስር ቤት ነው ያሳለፍኩት። ከዛ ውኜ እያነበብኩት መጽሐፍ እንዲህ አይነት ነገር እንደሚያጋጥም አንድ የህይወት ታሪክ ያለው ሰው የጻፈውን መጽሐፍ በማንበቤ ከእሱ ጋር ላያይዘው ፈልጋለሁኝ። እናም አሁን ላይ ማህሌትን እየወደድኳት የመጣውበት ምክንያቱ ምን እንደሆነ ባላውቅም እንዲሁ ፍቅር ሳይዘኛ ይቀርም እያለም ነግሮታል። ላላት የላትም ወይ ብሎ ሞገሴንም ጠይቋታል። ስለ ኤፍራታ ምንም አይነት መረጃ እንደሌለው ሞገሴ ደብቆታል። እንግዲህ በአንድ ወቅት ሞገሴና ኤፍራታ የፍቅር ግንኙነት ውስጥ እንደገቡ ሁላችንም የምናስታውሰው ነገር ነው። ማለትም ሞገሴ አሁን ያለውን ማንነት ሳይቀይር ሳለና ያኔ ሴቶችን ለበቀል በሚፈልግበት ሰዓት ማለት ነው። ይህ ነገር ይመስለኛል መድብል ወደ ፍቅር ህይወት እንዳይገባ ሲገፋፋው የነበረው ሴትም ከእስር ቤት እንደወጣች ወደ ኤፍራታ ስትሄድ ኤፍራታ በጣም ደንግጣለች። ማለትም እንዴት ነው ስልክሽን ዘግተሽ የጠፋሽው? ዝና ራሱ እየፈለገች ነበረ፣ በጣም ተደናግጧል በመጥፋትሽ እንዴት ሳት ነግሪኝ? ያለችም ጠይቃታለች። ወንድ ሆኖ ሞቷል እንደዛ ስሰቃይ ብቻ መትረፌ ራሱ ትልቅ ነገር ነው። ለማንኛውም ስረጋጋ ነግርሻለሁ እያለችም ተኝታለች። ማህሌትም ከእገታ ተለቃ ከኤፍራታ ቤት አንድ ቀን እረፍት ካረገች በኋላ ቀጥታ ከዝና ጋር ነው የተገናኘችው። ኤፍራታ መድብል ስልክ ደውሎላት ነበረ። ስለ ማህሌት ደህንነት ይጠይቃታል፣ እንዴት ሆና እንደሰነበተችና ወደ ቤት መመለሷን እሷም ወደ ቤት መመለሷን እንጂ ስለ ዝርዝር ጉዳዩ አልነገረችኝም አሁን ግን ከዝና ሄዳለች እያለችም ነገረችው ማህሌትም ከዝና ጋር መጠጥ ቤት ቁጭ ብለው በላይ በላይ እንዲጠጣ እየገፋፋች ነው። ለምንድነው ጠጣ ጠጣ የምትኝ? ይልቁን ስለምን ስለሰነበትሽበት ጉዳይ አትነግርኝም እያለ በጥያቄ ያናዘዛት። ገብቷል፣ ጠጣና በኋላ እናወራለን እያለች እየደጋገመ እንዲጠጣና እንዲሰክር እያደረገች ነው። በስከ መጨረሻም ዝና ጥንብዝ ብሎ ሰክሯል። ሲና መድብልም ዝና እንዲሰክር ፈጣሪ ይርዳንን፣ ያ ካልሆነ ኪሳራ ነው የምንገበው ማህሌትንም ነግሪያት ነበረ። ምናልባት በላይ በላይ እየሞላችለት እንዲጠጣ ካደረገችው ይህ ሰክር ይሆናል እያሉ የእርሱን መስከር እየተጠባበቁ ነው። ሆኖም እስከ መጨረሻ እያሰቡት ሆኖላቸዋል። ዝና በጣም ሰክሮ እየተንገዳገደ፣ እርሷ ደግፈው መንገድ ቀጥለዋል። ግሴና መድብልም ወንድ ልጅ ቆረጠ እያሉ ይመስላሉ። ዝናን በቁጥጥራቸው ስር ለማዋል በጣም ቋምጠዋል፣ ቸኩለዋል። ይሳካላቸዋል? እስኪ አብረን እንከታተላለን። ዝናን ለመያዝ ምን ያህል አስቸጋሪ ሁኔታዎች እየተጓዙ እንደሆነ መመልከት ችለናል። በእርግጥ ዝናን ለመያዝ ምን አስቸግራቸው? የእነሱ የቁርጠኝነት ችግር ወይስ ደግሞ ዝና እንደተባለው አስፈሪ ሰው ሆኖ? እዚህ ላይ ግልጽ የሆነ ነገር የለም። ብሩኬ ስለምንድ ነው የማይመለሰው እስካሁን ለምንጠፋ? በሚቀጥለው ክፍል ስ ዝናን በቁጥጥራቸው ስር ያውሉታል ወይም አሁንም ደግሞ ሌላ ነገር ተፈጥሮ ዝና እንዲያመልጥ ይሆናል ሳ አሸናፊ ማን ነው፣ ተሸናፊ አብረን በሚቀጥለው ክፍል የምንከታተል ይሆናል። ለዛሬ ምሳሌ ድራማ ክፍል ሰማንያ አራት ይህንን ይመስል ነበረ። በቀጣይ ቪዲዮ ውስጥ ከምንገናኝ ለቻናሌ አዲስ ሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።